ከዚህ በፊት በጣም የተደስታችሁበት ነገር ለምሳሌ አዲስ የሥራ ዕድል፣ የውጭ ዕድል፣ አዲስ የቢዝነስ ሐሳብ፣ የፍቅር ግንኙነት፣ የስራ ውል አጋጥሟችሁ ደስታችሁን ለጓደኛ፣ ለቅርብ ሰው ትነግራላችሁ ወይም ሶሻል ሚዲያ ላይ ታጋራላችሁ። በድንገት ግን ምክንያቱን ሳታውቁት የውጭ ዕድሉ ሲሰናከል፣ የቢዝነስ ሐሳቡ የማይፈጸም ሲሆን፣ የስራ በሩ ሲዘጋ፣ የተናገራችሁት ነገር ሲጨነግፍ አጋጥሟችሁ አያቅም። እቅድህን፣ ስኬትህን፣ ደስታህን እንዲህ ላረግ ነው እንዲህ ሊሆንልኝ ነው ልሄድ ነው ብለህ ለሰው ተናግረህ ወዲያው ግን ሀሳብህ፣ እቅድህ፣ አላማህ፣ ጉዞህ የሚጨነግፍብህና የሚሰናከልብህ ሰው ከሆንክ ብቻህን አይደለህም። ሰይጣን ቀጥታ መጥቶ አንተን ማጥቃት ስለማይችል በሰዎች በኩል የሚከታተል መንፈስ ይልካል። ሰዎችን፣ በተለይ መንፈሳዊ የሆነን ሰው የሚከታተል ርኩስ መንፈስ አለ። ይሄ የሚከታተልን መንፈስ ሁሌም ፈጣሪ ያሰበልህ የወደፊት ዓላማህ እንዳይሳካ እየተከታተለ ለማደናቀፍና ለማጥቃት ይሠራል። ይህንንም ለማድረግ ሰይጣን በሰዎች ያድርና በሚስጢር አንተ እንዲከታተሉ ይልክብሃል። ዓላማውም አንተን ማሳሳትና ማሰናከል ነው። አንድ ሰው ስለ ግል ሕይወት እንድታወራለት በተደጋጋሚ የሚጠይቅ ከሆነ ሰይጣን ልቆብ ነው። ያም እሱ ሳያውቀው የአንተን ንግግርን ስለ ተስፋ፣ ዕቅድህ፣ ጤና፣ ስለ ገንዘብህ ስለ ትዳር ድክመት እንድታወራ በማድረግ መረጃ በመሰብሰብ አንተን ለማጥቃትና እጣ ፈንታን ለማበላሸት ይጠቀምበታል። ወዳጄ ልትሠራ ያሰብከውን የተጀመረ እቅድህን፣ ስኬትህን ከማውራትህ በፊት መጠንቀቅ አለብህ። ራስህን መጠየቅ አለብህ። ለሰዎች የምነግርበት ጊዜው አሁን ነው ወይ የሚለው ወሳኝ ነው። መቼ፣ ለማን፣ እንዴትና ለምን መናገር እንዳለብህ ማወቅ ያስፈልጋል። እቅድህን ደጋግመ ማውራት ኢነርጂህና ትኩረት እንድታጣ ለመንፈሳዊ ጥቃት እንድትጋለጥ ያደርገሃል። አስበው ልክግድ እንደ ተናገርክ ሰዎች የሚሰጡ አጠራጣሪ አይሆንልም አይሳካልም እያሉ የሚያወጡት ሟርት የእርግማን ምኞት፣ ፊት ለፊት እንኳን ባይሆን በልባቸው አንተም ብሎ ደግሞ የትም አደርስም እያሉ የሚመኙት ክፉ ሀሳብ አስተያየቶች ከወዲሁ ኢነርጂን የሚበሉ ናቸው። ሊቀና ያላሰበውን ሰው እንኳ ሴጣን የቀና መንፈስ ይዘራበት። መንፈሳዊ ሰዎች እንደሚናገሩት ከሙሉ ቀልቡና ትኩረቱ ላይ እንደሚገኝ አእምሮ አደገኛ የለም ይላሉ። አንድ ሰው በሙሉ ቀልቡ በሙሉ ትኩረቱ አንድን ውሃ የያዘ ብርጭቆ አተኩሮ ቢያዩ የውሃው ሞለኩላር መዋቅር እንደሚለወጥ ይናገራሉ። በከፍተኛ ትኩረት አንድን ነገር ከቦታ ቦታ እንዲንቀሳቀስ ማድረግ የሚችሉ ሰዎች አሉ። በተመሳሳይ ይህ ከፍተኛ የአእምሮ ትኩረት መጥፎ የቅናት የምቀኝነት፣ የጥላቻ፣ የንዴት ስሜት ያዘለ ፍላጎቱና ምኞቱ ሟርትና እርግማን ከሆነ ሰው ላይ የሚያመጣው ተጽዕኖ ከባድ ነው። መጥፎ የበቀል የቅናት የምቀኝነት፣ የጥላቻ የንዴት ስሜት ይዘ ሌላ ሰው ላይ የተመኘኸውና በተናገርከው እርግማን የሌላውን ሰው እቅዱን ሊያከስም ባዶ ሊያደርገው ሊያሳምመው ይችላል። በተለይ መንፈሳዊ ጥንካሬ የሌለው ቀልቡ ያልተሰበሰበ ብዙ የሚጨነቅ አይነት ሰው ከሆነ ለዚህ የተጋለጠ ነው። ቅዱሳን መጻሕፍት ደጋግመው ደጋግመው ቃላችን ያለውን ኃይል ሕይወታችን ላይ የሚያመጣውን ተጽዕኖ ይነግሩናል። ምሳሌ ምዕራፍ 13 ቁጥር 3 እንዲህ ይላል፤ ሰው ከአፉ ፍሬ መልካምን ይበላል፣ የአመፀኞች ነፍስ ግን ግፍን ትሻለች። አፉን የሚጠብቅ ነፍሱን ይጠብቃል፣ ከንፈሩን የሚያሞጠሙጥ ግን ጥፋት ያገኘዋል ይላል። ምሳሌ ምዕራፍ 17 ቁጥር 28 ላይ ጥቂት ቃልን የሚናገር አዋቂ ነው፣ መንፈሱም ቀዝቃዛ የሆነ አስተዋይ ነው። እነዚህ ጥቅሶች ምን እንዳቀድክ ምን ለመሥራት እንዳሰብ ቀድመ መናገር እንደሌለብህ ብዙ ማውራት ዋጋ እንደሚያስከፍልህ አውርተው ሊያስወሩህ የሚጠብቁ ከዚያም ጸጋን ሊያጨነግፉ የሚሰሩ ከምታወራው ነገር መቆጠብ እንዳለብህ ሲያስረዳ አፉን የሚጠብቅ ነፍሱን ይጠብቃል ይለናል። ማርቆስ ምዕራፍ 1 ከቁጥር 40-45 ለምጻም ወደ እርሱ መጥቶ ተንበረከከና፣ ብትወድስ ልታነጻኝ ትችላለህ ብሎ ለመነው። ኢየሱስም አዘነለት፣ እጁንም ዘርግቶ ዳሰሰውና እወዳለሁ ነፃ አለው። በተናገረውም ጊዜ ለምፁ ወዲያውኑ ለቀቀውና ነጻ በብርቱም ተናግሮ ወዲያውኑ አወጣው። ለማንም አንዳች እንዳትናገር ተጠንቀቅ፣ ነገር ግን ሄደ ራስ ለካህና ሳይ ለእነርሱ ምስክር እንዲሆን ስለ መንጻተ ሙሴ ያዘዘውን አቅርብ አለው። ይህ ጥቅስ ኢየሱስ ታላቅ ፈውስ ያደረገበት ነገር ግን ለማንም ሰው እንዳይናገር ያዘዘበት ነው። በእስልምና አንድ ደስ የሚል ነገር ሲያዩ ወይም መልካም ዜና ሲሰሙ ማሻላ ይላሉ። ምን ማለት ነው? ይህም በረከት ይህን ጸጋ የሰጠን ፈጣሪህን አመሰግናለሁ ይላሉ። ይህም በማለታቸው የቅናት የመቀኝነት መንፈስ ካለ ኢነርጂው ከሰውየው ላይ እንዲነሳ ያደርገዋል። እዚህ ነው የዓለማችን ታዋቂ ሰዎች፣ የቢዝነስ ሰዎች መንፈሳዊ ተጽዕኖውን ስለሚያውቁ አንድም ፕሮጀክት ተፈራርመው ሳይጨርሱ ወደ ህዝብ አያወጡትም። ብዙ ታላላቅ ግኝቶችን ያገኙ ብዙ የፈጠራ ሰዎች ግኝታቸው ለዓለም እስኪታወቅ ድረስ ለብቻቸው ከማንም ሳይገናኙ በትኩረት የፈጠራ ስራቸውን ይሰሩ እንደነበር ታሪካቸው ያስረዳል። ወዳጄ ሰዎች በደስታ ይደሰታሉ ያበረታቱኛል ብለ ቀደመ በማውራት ምክንያት የቅናት መንፈስ፣ ወቀሳ፣ እርግማን፣ ሟርት፣ መንፈሳዊ ጦርነት ይነሳብሃል። እዚህ ጋር የዮሴፍን ታሪክ ማየት እንችላለን። ዮሴፍ የህዝብ መሪ ታላቅ ነቢይ እንደሚሆን ቀድሞ ህልም አየ። ነገር ግን ህልሙን ለራሱ ከመጠበቅ ይልቅ ለወንድሞቹ ለመንገድ ሮጠ። ስነግራቸው ይደሰታሉ ያላቸው ወንድሞቹ ግን በደስታ ፈንታ ጥላቻና በቀል ብሎም ለባርነት መሸጥ ነበር መልሳቸው። የትኛውም ለማድረግ ያሰብከው ነገር፣ የስራ ውል፣ የትዳር ሀሳብ፣ ልጅ መውለድ፣ የውጭ ጉዞ ለመሄድ ስላሰብከው ቦታ፣ ስለልም ነገር ቢሆን ፍጻሜውን ሳታየው ለቤተሰቦች እንኳን መናገር እንደሌለብ ነው። ርኩስ መንፈስ ሁሌም በዙሪያችን እኛን ለማጥቃት ዝግጁ ነው። ሊቀናብህ ያላሰበውን ሰው እንኳ ሴጣን የቀናን መንፈስ በመዝራት ያስነሳብሃል። በተለይ በዚህ ዘመን ሁሉን ነገራችን እንድናጋራ የሚያደርግ ይህ ሶሻል ሚዲያ ከመጣ በኋላ አዲስ ስራ ከጀምር መለጠፍ፣ አዲስ ትዳር መለጠፍ፣ አዲስ ልጅ ሲረገዝ መለጠፍ፣ ልጄ ጎበዝ ነው ብሎ ማሳየት፣ አዲስ ልብስ፣ ይህን በላው፣ ይህን ጠጣው እዩልኝ ማለት። ምናልባት አንተ እነዚህን ነገሮች በቀላሉ ያገኛቸው ሊሆን ይችላል። ስንት ሰው ግን በብዙ ልፋትና መከራ ላይ ነው እና ሰዎች በአንተ ስኬት ይደሰታሉ ብለ ታስባለህ? አብዛኛው ሰው እንዲያው መንፈሳዊ ብቃት ላይ የደረሰ ካልሆነ በስተቀር መጠኑ ቢለያይም የቅናት ስሜት የምቀኝነት ስሜት መሰማቱ አይቀርም። ይህ የሰው ልጅ ተፈጥሮ ነው። ለይምሰል ሰዎች ደስታን፣ ስኬትን፣ እቅድህን ስትነግራቸው አንተ ፊት የተደሰቱ ይምሰሉ እንጂ ያው የመቀኘትና የቅናት ስሜቱ አለ። ይህ መጥፎ ኢነርጂ አለው። ሴጣን ቀጥታ መጥቶ አንተን ለማጥቃት አይችልም፤ ሰዎችን እንጠቀማል እንጂ በሰዎች በኩል የሚከታተል መንፈስ ይልካል። አንድ ነገር ያለ ጊዜው ጋር ከወጣ ከተነገረ መደናቀፉ አይቀርምና፣ ክፉ አይን ክፉ መንፈስ ያላቸው ሰዎች ነገርን ሲሰሙ ያጨናግፉታል። ዓላማን ደስታን፣ ለራስህ በልብ ይዘህ በጊዜው እንዲያፈራ መጠበቅ አለብህ። ያለ ጊዜው የተነገረ ነገር መኮላሸቱ አይቀርምና፣ አብዝተህ ከጠየቁህ አትንገራቸው። እየሞከርኩ ነው፣ እግዚአብሔር ካለ እየታገልኩ ነው ማለት ነው ያለብህ። ምን እንዳገርክ፣ ምን ለመሥራት እንዳሰብክ ቀድመ መናገር የለብህም። ብዙ አታውራ። የሆነ ነገር እንድትላ አውርተው ሊያስወሩ የሚጠብቁ ከዚያም ጸጋህን ሊያጨነግፉ የሚሰረ ሰዎች አሉ። ልሠራ ስብ ከሆን የተጀመረ እቅድህን ስኬትህን ከማውራትህ በፊት መጠንቀቅ አለብህ። ራስህን መጠየቅ አለብህ። ለሰዎች የምነግርበት ጊዜው አሁን ነው ወይ የሚለው ወሳኝ ነው። መቼ ለማንና እንዴት ለምን መናገር እንዳለብህ ማወቅ ያስፈልጋል። ሁሉም በጊዜው እንዲሆን የእግዚአብሔርን ጊዜ ጠብቅ። ላለው ሰላም